በኢትዮጵያ ውስጥ ፕሮፌሽናል አርሶ አደር እና አርብቶ አደር የለም። በኢትዮጵያ ውስጥ ያለው ፕሮፌሽናል ጠጪ፣ ፕሮፌሽናል አጫሽ፣ ፕሮፌሽናል ጨፋሪ፣ ፕሮፌሽናል ተስፋ የቆረጠ አልሰለቻችሁም? እድሜ ልክ ቅጥረኛ መሆን ተቀጣሪ አልሰለቻችሁም? እድሜ ልክ ዳ በኪራይ ቤት አሁን ልንባንን ይገባል። እኔ የበላይ አባት ነኝ ሞርዴ የታደሰ ባላለሁ በልጅነቱ አፈት ልኮ ወዴትም ሄዶ ወደዚያ ሲል ወደዚህ ሲል አሁን ይህንን የሚያስተምራችሁን ሁሉ ጓደኞቹ አረቄ ተጠጡ፣ ሲጃራ ታጨሱ፣ ጫት ተቃሙ ትቷቸው ይሄዳል። ግን በኢትዮጵያ ውስጥ ያለችውን አገር በትንሽነቱ ጀምሮ ያላያት ሀገር የለችም። የጸደይ ባንክን አርሂቡ ከወለድ ነፃ አገልግሎት ስለመረጣችሁ እጅግ አርጌ አመሰግናለሁ። እጅግ አርጌ እኮራለሁ። በቀጣይ ለሚኖረን